ደግሞ ምሥራቃውያኑ አንዳንዴ እንደሚሉት የገዛ ራስ ማንነትን የሚያሳውቅህ ክርስቶስ ነው። በክርስትና ከነ ሙሉ ቀልብ መገኘት መካከል ያለው ብቸኛ ልዩነት ክርስቶስ አንተ ይታወቅም አይታወቅህም አእምሮ ወይም መንፈስ መለኮታዊነት እንደሆነ የሚያመለክትህ ክርስቶስ ሲሆን ከነ ሙሉ ቀልብ ጥንቅቅ ብሎ መገኘት ማለት መለኮታዊነትን ወይም ደግሞ ስለ እግዚአብሔር ያለህን አረዳድ ነቄ የሆነ ስትገኝ ማለት ነው። በክርስቶስ ውስጥ የባለፈው ወይም የወደፊቱ የሚባል ነገር እንዳለ ብትረዳ ኖሮ ስለ ክርስቶስ ያሉት በርካታ የተሳሳቱ አረዳዶች እንዲሁም የሐሰት እምነቶች ግልጽ ይሆኑልህ ነበር ክርስቶስ ነበር ደግሞም ለወደፊቱም ብሎም መናገር እርስ በእርሱ የሚቃረን ነው። መባል ያለበት ኢየሱስ ነበር። ኢየሱስ ከሁለቱ ሺህ ዓመታት በፊት ይኖር የነበረው ሰውና መለኮታዊ ማንነቱን የተረዳ ማለትም እውነተኛ ባሕሪውን የተረዳ ሰው ነበር። እናም አብርሃም ሳይወለድ እኔ አለሁ በማለት ነበር ኢየሱስ የተናገረው። አብርሃም ከመወለዱ በፊት ያኔ እኔ ነበርኩኝ አላለም። እንደዚህ ቢልማ ኑሮ ኢየሱስ አሁንም ድረስ በጊዜ ንፍቀ ክበብ ውስጥ በመልክ ቅርጽ ማንነት የተቀነበበ ይሆን ነበር። በአረፍተ ነገር ውስጥ እኔ አለው የሚሉት በኃላፊ ጊዜ የሚጀምሩት ቃላት ፍጹም የሆነ ለውጥን ያመላክታሉ። ይኸውም ለዓለማዊ እይታ የተደረገውን መቋረጥን። እዚህ ላይ ኢየሱስ ያለምንም ዙሪያ ጥምጥም በቀጥታ ሊያስተላልፈው የፈለገው መልእክት አለ ይኸውም ከነ ሙሉ ቀልብ የመገኘትን እንዲሁም ራስን ማወቅ ትርጉምን ነው ማስተላለፍ የፈለገው ኢየሱስ በቅዜ በጊዜ ቀንበር ስር ከሆነው ንቃተ ህሊና ባሻገር ወደ ጊዜ አልባ ንቃተ ህሊና ንፍቀ ክበብ እልፍ ብሏል ለዚህች ዓለም የዘላለምነት እይታ ተሰጥቷታል። እርግጥ ነው ዘላለማዊነት ማለት ማብቂያ የሌለው ጊዜ ማለት አይደለም፣ ይልቅስ ጊዜ የሚባል ነገር የለም ማለት እንጂ። ስለሆነም ሰው የነበረው ኢየሱስ ክርስቶስ ሆነ፣ ጥንቅቅ ያለ ንቃተ ህሊና የሚያላብስ ማንነት የተላበሰ ክርስቶስ ይህን ካልዝን ዘንዳ መጽሐፍ ቅዱስ ውስጥ እግዚአብሔር ራሱን የገለጸበት አገላለጽ ምን ነበር? እግዚአብሔር እንዲህ ብሏልን? ከጥንት ጀምሮ እስካሁን ድረስ እኔ ነኝ፣ ወደ ፊትም እኔ ነኝ። እግዚአብሔር ራሱን በዚህ መልክ አልገለጸም። እንዲህ ቢልማ ኖሮ የባለፈውንና የወደፊቱን ጠቀሰ ማለት ነበር። ጊዜን እውነታን ያላብሰው ነበር። እግዚአብሔር እንዲህ ነው ያለን፣ እኔ ነኝ። ነኝ ነው ያለው እዚህ ላይ ጊዜ የሚባል ነገር የለም። መገኘት ክሱት መሆን ብቻ ነው ያለው። የክርስቶስ ሁለተኛው አመጣጡ የሆነ መልከ መልካም ወጣት ሰው እዚች ዓለም ላይ መምጣት ሳይሆን የሰው ልጅን ንቃተ ህሊና ስር ነቀል ለውጥ ለማምጣት ነው። ማለትም ከጊዜ ወደ ጥንቅቅ ብሎ ከነሙሉ ቀልብ የመገኘት ሽግግር ከማሰብ ወደ ጽድቅ ወዳለ ንቃተ ህሊና ክርስቶስ ነገ ወደዚች ምድር ቢመጣ ከዚህ ሌላ ምን ሊልህ ወይም ሊልሽ ይችላል? እኔ እውነት ነኝ። እኔ መለኮት ነኝ። እኔ የዘላለም ሕይወት ነኝ። እኔ በእናንተ ውስጥ ነኝ። እኔ እዚህ ነኝ። እኔ አሁን ነኝ። ክርስቶስ ነገ ወደዚች ምድር ቢመጣ የሚለው ክፍል ከፍ ብሎ የተጠቀሰውን ነው። ምዕራፍ አምስትን አበቃን። ምዕራፍ ስድስት ውስጣዊ አካለ ሰውነት የአንተ ጠሊቅ አንተነት ሰዋዊ ማንነት ነው የሚለው እናያለን። መልካም ቆይታ። ምዕራፍ ስድስት ውስጣዊው አካለ ሰውነት የአንተ ጠሊቅ አንተነት ሰዋዊ ማንነት ነው። ጥያቄ ቀደም ብለ በአካለ ሥጋ ሰውነት ውስጥ ጠሊቅ ሥረ መሠረት መኖር ያለውን ጠቀሜታ ተናግረሃል። ይህ ማለት ምን ማለት እንደሆነ ልታብራራልኝ ትችላለህ? መልስ ወደ ሰዋዊ ማንነት ግዛት ውስጥ የሚያዘልቅህና ውሉን የሚያስይዝህ አካለ ሥጋ ሰውነት ነው። ይህን ነገር እስቲ በጥልቀት እንመልከተው። ጠያቂው ሰዋዊ ማንነት ስትል ምን ማለት እንደሆነ አሁንም ድረስ በቅጡ መረዳቴን እርግጠኛ አይደለው። መልስ ውሃ ነው ያልከኝ ይህን ስትል ምን ማለት ነው? አልገባኝም። አሳ ሰዋዊ አእምሮ ቢኖሮ ኖሮ የሚለው ይህንን ነበር። እባክህንስ ሰዋዊ ማንነትን ለመረዳት መፍገምገምህን አቁም። ስለ ሰዋዊ ማንነት አንድ የሆኑ በቂ የሆነ የጨረፍታ ግንዛቤ አለ። አእምሮ ግን ይህን ግንዛቤን እንደ በሶ ጨብጦ ጭብጥ አሳክሎ የሆነ ዐይነት ፍረጃ ፈርጆት ለማስቀመጥ ሁሌ እንደሞከረ ነው። ይህ ግል ሊሆን አይችልም። ሰዋዊ ማንነት የእውቀት ርዕሰ ጉዳይና የእውቀት መደምደሚያ ሊሆን ፈጽሞ አይችልም። በሰዋዊ ማንነት ውስጥ ባለቤትና ማሰሪያ አንቀጽ ተዋህደው አንድ አምሳል፣ አንድ አካል ናቸው። ሰዋዊ ማንነት እኔ ከስምና ከመልከ ቅርጽ ባሻገር ዘላለማዊ እኔነት እንዳለኝ በሚሰማ ስሜት መልክ ስሜቱ ይሰማል። አንተ የዚህ አይነቱ ስሜት ሲሰማህና የዚህ ሥረ መሠረቱ ጠሊቅ ውስጥ ውስጥ እንደ ተከተተ ስታውቅ ይህን ሁናቴ ስትላበስ ሕይወትህ የበራ ይሆናል፣ ሐቁም ተገልጦልሃል ማለት ነው። ኢየሱስ እውነትን ታውቃላችሁ እውነትም አርነት ያወጣችኋል ያለውም ይህንኑ ሐቅ ነው። ጠያቂ ከምንድን ነው አርነት የምንወጣው? መልስ አንተ ከአካለ ስጋ ሰውነትህ ከአእምሮ በዘለለ ምንም ማለት አይደለም ከሚለው ቅዠት ነፃ መውጣት ማለት ነው። ቡዳ ይህንን የቅዠት ማንነት በማለት ይጠራዋል። በማስከተል ዋናውና አንኳሩ ስህተት ይህ የቅዠት ማንነት ነው በማለት አስረግጦ ተናግሯል። አንተ ስለ ራስህ ያለህን ማንነት የተረዳውና ማንነትን የቀዳው ከዚህ ጊዜያዊ ከሆነና ተጋላጭ ከሆነ ከአካለ ሥጋ ሰውነት መልከ ቅርጽ ከሆነ ይህ ቅዠት ነው። በዚህ የቅዠት ማንነትም የተነሳ ፍርሃት አንተን ሰርክ እንዳላጋህና እንዳላተመ ሲሆን በበረከተ የፍርሃት መገለጫዎችም መናጠህ አይቀሬ ነው። እናም ነፃ መውጣት ያልኩህም ከዚህ ፍርሃት ነፃ መውጣት ማለቴ ነው። እናም ደግሞም ከኃጢአት ነፃ መውጣትም ነው። ማለትም አንተ የምታስበውን የምትናገረውንና የምታደርገውን የሚመራው ይህ ስለ ራስህ ያለህ የቅዠት ማንነት እስከሆነ ድረስ አንተ ሳይታወቅ ራስህን እንዲሁም ሌሎች ከሚያሰቃየው ሥቃይና መከራ ማለትም ከኃጢአት ነፃ መውጣት ማለት ነው። ቃላቶችን ከቃላትነታቸው በዘለለ ተመልከት። ኃጢአት የሚለውን ቃል አልወደውም። ቃሉ ፍርድ የማይቀርልኝና ለጥፋተኝነት ስሜት የሚዳርገኝ አንድምታ አለው። ይህንን እረዳለሁ። ኀጢአት የሚለው ቃልና ይህንን መሰል አንዳንድ ቃላት ላይ በእውቀት ማጣት በተሳሳተ መልኩ በመረዳት ወይም ደግሞ አዛዥ ናዛዥ ለመሆን ባለ ፍላጎት የተነሳ ኃጢአት በሚለው ቃልና ይህን መሰል አንዳንድ ቃላት ዙሪያ ከምዕተ ዓመታት በላይ የዘለቀ በርካታ የተሳሳቱ አመለካከቶችና ትርጓሜዎች ቃላቱ ላይ ተለድፈውበታል። ነገር ግን እነዚህ ቃላት አበይት አንኳር እውነታን የያዙ ናቸው። አንተ ከእነዚህ አይነቶቹ ትርጓሚዎች ቃላቱ በዘለል ለማየት ከተነሳና ቃሉ የሚጠቅሰውን እውነት ማወቅ ካልቻልክ በቃ ቃሉን አትጠቀምበት። ቃሉን በተመለከተ በቃልነት ደረጃ በቃላቱ አረንቋ አትጠፍንገው። ቃል ሐሳብን ከማስተላለፍ በዘለለ ምንም ማለት አይደለም። ቃል ረቂቅነት ነው። ቃል እንደ ተለጠፈ ምልክት አይደለም። ከቃልነቱ በዘለል ራሱን ግልጽ ማድረግ አይችልም። ማር የሚለው ቃል ማር አይደለም። አንተ እስከፈለግከው ያክል ስለ ማር ማጥናት እንዲሁም ማውራት ትችላለ። ነገር ግን ማሩን እስካልቀመስከው ድረስ ምንነቱ የእውነት አታውቀውም። ማሩን ከቀመስከው በኋላ ማር የሚለው ቃል ለአንተ ጠቀሜታው ይህን ያህል አይሆንብህም፣ ከቃሉ ጋርም አትሟዘዝም። በተመሳሳይ መልኩ ቀሪ ሕይወትን ሙሉ ያለማቋረጥ ስለ እግዚአብሔር ማውራት ወይም ማሰብ ትችላለህ። ይህን ማድረግ ግን ቃሉ የሚጠቅሰውን እውነታ አውቀኸዋል ማለት ነውን? ሌላው ቀርቶ ቃሉ የሚጠቅሰውን እውነታ ሚጢጢ ያክል እንኳን አውቀኸዋል ማለት ነውን? አንተ ስለ እግዚአብሔር ማውራትህና ማሰብህ የተለጠፈ ምልክት ጋር ማለትም በአእምሮ ውስጥ ከተሳለ የተከበረ አማልክት ምስል ጋር ከልክ ያለፈ ቁርኝት አድርገሃል ከማለት ውጪ ምንም ማለት አይደለም። የዚህ ተገላቢጦሹም እንዲሁም አንተ ምክንያትህ ምንም ይሁን ምን ማር የሚለውን ቃል ብትጠላው ይህን ማድረግ ማርን ከናካቴው ለመቅመስ ሊከለክልህ ይችላል። አንተ እግዚአብሔር ለሚለው ቃል ብርቱ ጥላቻ ቢኖርብህ፣ ይህም አሉታዊ መልክ ያለው ቁርኝት ነውና አንተ አሉታዊ መልክ ባለው ቁርኝት እግዚአብሔር ለሚለው ቃል ብርቱ ጥላቻ ቢኖርብህ አሻፈረኝ የምትለው ቃሉን ብቻ ሳይሆን ቃሉ የሚያወሳውን እውነታንም ጨምሮ ነው ያንን እውነታ ልታጣ ልትገለጥም የምትችልበትን አጋጣሚ ራስህን አገለልክ ማለት ነው። እርግጥ ነው፣ ይህ ሁሉ የሆነው አንተ ከአእምሮ ጋር የመቆራኘት የተለመደ ትስስር የተነሳ ነው። ስለሆነም አንድ ቃል ለአንተ የማይሠራና የከሸፈ መስሎ ከተሰማ ቃሉን ትተህ ያስማማኛል በምትለው ሌላ ቃል ተካው። አንተ ኀጢአት የሚለውን ቃል ካልወደድከው ዕውቀት ማጣት ወይም ደግሞ ወፈፌነት በማለት ልትጠራው ትችላለህ። ይህን ማድረግ ወደ እውነቱ የበለጠ ቀረብ እንድትል ያስችልህ ይችላል። ማለትም በተባሳሳተ ዝባዝንኬ መልኩ ጥቅም ላይ ከዋለ ቃል ይልቅ ከቃሉ በስተጀርባ ያለውን እውነት የሚገልጽ እንዲሁም ወደ እውነታው የሚያቀራርብህና የጥፋተኝነት ስሜትን በመጠኑም ቢሆን የሚያስቀርልህ ሌላ ቃል መጠቀም ትችላለህ። ጠያቂ አሁን የጠቀስካቸውን ቃላትንም አልወዳቸውም ቃላቱ እኔ ላይ የሆነ አይነት ፈሩን የሳተ ነገር ያለ የሚመስል አንድምታ አላቸው። እንዲህም እንዲያተ ብዬ የተፈረሽኩ መሆኑን አንድምታ ይጭሩብኛል መልስ እንዴታ የሆነ አይነት ፈሩን የሳተ ነገርማ አንተ ላይ አለ? እንዲህና እንዲያ አነ ተብሎ ግን አልተፈረሽክም። አንተ በግል ላስቀይም ፈልጌ አይደለም። ነገር ግን በሃያኛው ክፍለ ዘመን ብቻ ከመቶ ሚሊየን ቁጥር በላይ ያለውን የገዛ ራሱን ዝርያ የገደለ ከሰው ልጅ ዘር ወገን ግን አይደለህምን? ጠያቂ በጀማው ጥፋተኝነት ማለትህን ሆነ መላሽ፣ ነገርየው የጥፋተኝነት ስሜት ጥያቄ አይደለም። ነገር ግን አንተ የምትነዳው በራስ ወዳዱ የእኔነት አስተሳሰብ እስከሆነ ድረስ የጀማው ወፈፊነት አንተም አንዱ አካል ነህ። ምናልባት ራስ ወዳዱ የእኔነት አስተሳሰብ በበላይነት የሚፈነጭበት የሰው ልጅ ያለበትና ያንን ሁናቴ በጥልቀት አላስተዋልከው ሊሆን ይችላል። በዓለም ውስጥ የናኘውን እየተንሰራፋውን